ከእነሱ ጋር ፍቅር የሆነ ሰው ከኔ ጋር ገብቶ ከወጣ ካወራ፣ ከሳቀ ይሰደባል። ስለዚህም እንደዚህ አይነት መሀል መግባት አልፈልግም። እግዚአብሔር ባሉበት እግዚአብሔር ይቅር ይበላቸው፣ ይጫወቱ። ምክንያቱም እኛ ሚዲያ በኮመንት እንግዲህ አንሞት ብድሞት ኖሮ የዛሬ አስር ዓመትና አስራ ሶስት ዓመት ሞተን ተቀብረን አጽሙን አልነበረ። የሚያሸንፈው እውነት ነው የሚያሸንፈው፣ ትክክለኛ አቅ ስትላ ታሸንፋለ። መፍትሄው እንግዲህ እነሱ የገቢ ቻቸው ይኸው እየነገርኩት እኮ ነው። የገቢ ምንጭ እኔ አሁን እኔ ልክ እንደናንተ በፊት እንደነበራችሁት የዶላር የገቢ ምንጭ ነበራችሁ አይደለ? ዮኒ ሲባል ዶላር ነው፣ ዞኒ ሲባል ዶላር ነው። አሁን ደግሞ ጊዜው የኒሆንና ሊያሹ ሲባል ዶላር ነው። እንደዚያ በዛ ከምትሰርሺው ይመስልሻል። እንትን ዮኒዬ፣ ቤት እስኪገዙ ድረስ፣ መኪና እስኪገዙ ድረስ ገባቅ ራን እስኪያደርጉት ላይፋቸውን ድረስ ይጠቀሙበት ስሜት እዚህ ውስጥ አንዳንድ ሰዎች አላችሁ። አሁን ለዚህ ነው እኮ በጎች ናችሁ ብዬ ስናገራችሁ፣ ሁሉ የአረብ ሀገር ልጆች ሰዳዮች የምትሉ አንዳንድ ሰዎች አይምሯችሁ፣ በተነገራችሁ ልክ ነው የምታምኑት። እኔ እግዚአብሔር በሚያውቀው እኔ እግዚአብሔር በሚያውቀው አንቺ ነሽ የጀመርሽው፣ አንቺ ነሽ ሲጀምር። ለመጀመር ምክንያት አያስፈልግም። እኔ በታሪክ እኔ ቃል አውጥቼ ከአንደ በቴ ስለምትሏት ሰው አልተናገርኩም። ከዮኒ ጋር አወራ ለእኔቱ ሙሉ ስሰደባደ ልጅ እሺ ስሰደብ አደርኩኝ አንዳንዶቻችሁ፣ ላልገባችሁ ልንገራችሁ። ስሰደብ ሪከርድ አየው። ከዛም ከሰዓት ገብቼ መልስ ሰጠው። በሰላም ተለያይቼ ነበር። የሆኔን ማናገሬ ነው እንድሰደብ ያደረገኝ። ለሊቱ ሙሉ ስሰደብ አድሬ ነው እንደዛ የምትሉት። አሁን አንቺ ላይ ምናምን፣ አሁንም ታሰማላችሁ። እንደዚህ የምትሉ ሰዎች በጎች ስለሆናችሁ እንጂ፣ እኔ ማንንም ሰው ተነስቼ አልናገርም። እውነታው ማወቅ አለባችሁ። አመሰግና። ግን አደግሚ ምንድ ምንድን ነው በጣም በጣም ለምዳኛለች እና በጣም ለምዳኛለች እና ገና አሁን ግን ገባሽ፣ ወንድም ሲኖራት ወይ እህት ሲኖራት አብሮ መጫወት ስለሚችሉ ለአንቺም ጊዜ ይሰጡሻል።

የሶስት አመት ልዩነት አይደለም። የእኔ አራት አመት ነው። የአማንዬና የማያዬ አራት አመት ልዩነት እንግዲህ አስበሽዋል እንደዛ ማለት ነው። አሁ ሁለት ዓመት ከሆናት ግን እኔ አልሰሊማ አለብሽ መቅድዬ እንደው ሰው ወድሽ እንደው በፈጣሪ እሺ በእናት ቤታየውና ታየውና ሊያን አስታርጊል ወየውን እዬ ልንገርክማ ባለፈው መጀመሪያ የተጣሉ ጊዜ አገናኘኋቸው ሁለቱንም በውስጥ በሀይለኛው መጀመሪያ መጀመሪያ እንደተጣሉ ቢታንም ቢታየንም አናገርኳት ይሻለችኝ። እግዚአብሔር አክብራት። ልዬንም እንደዛው አናገርኳት። እንደውም ልዬንም እየተጫንኳት ምናምን ነገር አስማመቻቸው። በውስጥ በቃ እንደራረስም ምናምን ተባብለው እኮ ተስማምተው፣ በግሩፕ አውርተን ምናምን በሰላም ነው የተለያየ ነው። ከዚህ በኋላ እንሰዳደብም፣ እንዴት መሳቂያ ትሆናላችሁ ሶሻል ሚዲያ ላይ፣ አድሮ የምንተዋወቅ ነን ምናምን ማለት ጥሩ ነገር ነበረን። ታስታውሳለህ። አይጂ ላይ በምን መልሰው እንደተነሱ ግን አላውቅም። ይሁን ይሄ ሰዎች አሉ። በማል ገባሽ መግኘት እዚህ ጋር የሚያጋግሉ ብዙ ሰዎች አሉ። ስለ ቤት መጥፎ ለሊያ ይነግሯታል። ስለ ሊያ መጥፎነት ለቤት ይነግሯታል። ገባሽ እንዲ ብላ እያሉ በውስጥ ሰይጣናዊ ስራ የሚሰሩ ሰዎች አሉ። ለመጨረሻ ጊዜ ድገሚ ሞክሪ። እኔ ሞክራለሁ፣ አናግራታለሁ ቢታይም ልክ ከመጀመራቸው በፊት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 በቃ ተደርጎ ይሞክራለሁ። ሊያሽ እምቢ አትለኝም፣ ቢታም እምቢ አትለኝም። ይሄ በቃ በጣም ያለው ጸብ ቢቆም ደስ ይላል። በጣም ያ ግን ለምረው ማታቆምም ማሪ እስኪ አናግራታለሁ ደግሜ ቢታንም። አሁን እኔ እኔን እንደዚህ ትላለህ አንተ እና እሷ ለምን አትታረቁም? ግን ይሁን እኔ ማታረቁ እንዴ ታርቆ ይሁቁ አልታረክም እንዲሁምምናይከር ያልኩት እንዴ ፔጅ ከማን ከማን አልጣላም አለ እኮ መማር መማር መታ ቃል ገብቼ እግዚአብሔር በሚያውቀው መማር በእውነት ምናምን ብዬ እኔ እንትን ነኝ። እውነትን ስናገር እንደምታውቀው ድፍት ብዬ እናገራለሁ። እውነት ነው ብዬ ያመንኩትን ከአንተ ጋር ራሱ የሆን ይከራከር የለ ለምን እንደዚህ ታናግሩኛለች? ትለኝላ እውነት ከሆነ የሆነ አይደለም እንደዚህ እኮ ነው ብዬ ጮክ ብዬ ስናገር የሆነ አንደርስታንድ አያደርጉ። እና ከመማርም ጋር መጀመሪያ አወራን፣ በቅዲም እንደዚህ ግሩፕ አድርጋ፣ ኧረ በፍጹም ሽ ምናምን ብዬ ዝም ብዬ ተቀምጬ ባለበት ሰዓት፣ አሁንም ድጋሚ ሌሊቱን ሙሉ ከዛች ቋቋት ያማረ ጊት ጋር እሷ እየሳቀች እሷ ቤት አስገብታ ስለ እኔ ልጅ ስለ ራሴ ምናምን ታስወራለች። እንግዲህ ፈትቻለሁ ብዬ ማለት ነው። እንግዲህ ሰዎች የማይረዱት ይሄንን ነው። እኔ አንተ አንተ ጋዛም እንደዛ ተብላችሁ አውርተን ምናምን ጨርሼ ማለት ነው። ለሊቱ ሁሉ ሲሰደብ አደርጉ ቁጭ ብላ ማለት ነው። እያሰ እንግዲህ በቃ ተፋተናል ብለናል። አረ ይቅርታ ይቅርታ። በነ መማርም በጣም የሚገርም ነገር ትን ሌላ ሰው አውራ አውራን አደል እንዴ? አብረን እኮ በቃ አውራን ጨረስን። ዝም ብዬ ባለበት ሰዓት አሁን እነሱ ሊያ እንደዚህ ምናምን ይላሉ። እኔ ሆነ ወሬ ሳወረ ፎቶ ይለጠፍና ይሰደባሉ ወይ ሊያ አለች ይባላል። እንደዚህ የሚያያይዙስ ደግሞ አሉ ያያይዟቸዋል። የዛን ቀን ግን ሌሊቱ ሙሉ ቁጭ ብላ እቺ አሮጊቷ ስትሰድበኝ ነበረ። እኔንም ከዛም አዎ እንደዚህ ነው ለካ፣ ስለዚህ ነው ቱርክ። ኦኬ እንደዚህ እየተባልክ ገባ። አልናገራትም ግን የሚሰድባትን ቁጭ አርጌ ላሰድባት አይነት ጨዋታ ማለት ነው። እኔ እኒ ያል በግ አይደለሁም። እንደዚህ አይነት ጨዋታ ከዛም በኋላ እንደዛ ስትሰማ መልስ ስትሰጥ ደግሞ ተሳደብክ ትባላለህ። አሁን ለምሳሌ እኔ እውነት ለመናገር እኔ እስኪ እስኪ በውስጥ ያወሯቸው ተጣሉ ከሚባሉ ሰዎች ጋር እንስደባቸው እንዲንበላቸው ስደባቸው ብዬ ካንደበቴ ወጥቶ ከሆነ እኔ ልፈር። ከማንም ጋር ፍሬንድ ሲሆን እኔ ማንንም ተሳደቡን ብዬ አላልኩም። ግን አንተ ሊያናድን እንደሚችል አውቃለሁ። ካንተ ጋር የተጣላው ሰው እንጂ ተሳድቤም አይደለም። ሲቀጥል ደግሞ ይሁን ችግር የለውም እኔ አሁን ነገርኩ። ዶላር ነው በቃ ዶላር ስለሆንኩኝ ይጠቀሙበት የእኔ ስም። እሱን አስተሳሰብ እኔ ትቼዋለሁ እኮ ኢሾ አድርጌ ሰጥቼ አውርቼ አላውቅም እኮ፣ እነሱ ናቸው እኮ ኢሾ አድርጎ ስለ እኔ የሚያወሩት። እኔ ግን ሰርጀሪ ስል እኛን ነው የተናገረችው ይሉሃል። እሺ ማንን ነው እያልሽ ሰርጀሪ ስል ሁሉንም ሰርጀሪ የሚሰሩት ግን በአጠቃላይ ማለትቀርስለምን ቀርለት በዎች ነው እኮ ነው የማያግባባኝ። ለአንድ ሰውስም ስለ ሰርጀሪ ማውራት አላቆምም። ሆነ ሰው ነው አሁን ለምሳሌ ሌላውንም አሁን ከዚህ ነገሩ ስኪበር ማለት ሌላ ስራ ሲመጣ ይሄ ሰው ሰርጀሪ ብለሽ የዛን ሰው ስም ጠቅሰሽ ቢሆን አሪፍ ነው። እንደዛ እኮ ነው የምናውረው። ወሬው እኮ እንደዛ ነው። እንግዲህ በሰርጀሪ እያበዳችሁ ይኸው ብዬ ሲጀምር እሪ ይላሉ እሪ ይሰበኩልግሆነት ከምትተዋወቀው ሰው ጋር በዚህ ደረጃ እንደዚህ አልፋታ መባባል። ሌላ ነገር አትበልኝና አንድ ነገር ብቻ ብዬ ልውጣ። ሌላ ነገር መቅዲም ይሁን አንድ ክብር፣ አረ ጌታ ይመስገና ምን ክብር እንዳለኝ ታውቃለህ። እውነት ምንም ብትሉኝ፣ ዘረኛ ምንም በፈለጋችሁት ብታስቡ ማለት ነው የአማራ ሴትን አማራ ናት ብዬ የማሰባትን ሴት ደረጃዋንም ስሟንም ላውርድና ላቆሽሽ አልመጣም። ቢያንስ የምናገርበት ሊሚት አለ በሰዎች ዘንድ የማስቀምጠው ማለት ነው የመጣችበትን ማህበረሰብ ናስቆሽሸው ላስወቅሳት አልፈልግም። ሁሌ ነው የምለው። አንዳንድ ሰው ግን ከዛ አልፎ ነው የሚሄዱት፣ በቃ አልፎ ጥላቻ፣ በህዝብ ዘንድ መጥፎ ነገር አይምሯቸው ውስጥ እንዲቀመጥ ሲያደርጉት፣ ይሄ ችግራቸው፣ ጥላቻቸው፣ መጥፎነታቸውን በግልጽ አውቀዋለሁ፣ ማንነታቸውን አውቀዋለሁ። እስኪ ማንን እስኪ ማንን የአማራን ሴት ከፍ ዝቅ አድርገው ያላዋረዱ ሰዎች ናቸው። አማራ ነኝ የሚሉትን ሰዎች ቁሽሽ ሲያደርጉ እናያለን። ለምን አማራነትን ከወደድከው ለዛ ሰው ክብር ሊኖር ይገባል። ታከብረዋለህ። ባታከብረው እንኳን ሌላ ነገር አታውራም። በሰዎች ዘንድ መጥፎ ስም አሰጠውም። እኔ የምታዘበውን ነው የምነግራችሁ። በነገራችን በተቀረ ነገም ከነገ ወዲያም ለማላውቀው ሰው ያን ያህል ቦታም ሰጥቼ እኔ ላይ መታችሁ ጫና አታድርጉ። እኔ ታውቂያለሽ፣ ባህሪ በጣም ሰው ምሳ ማለጅ ነኝ፣ አስመሳይም አይደለሁም። ወጥቼ እዚህ ጋር እንደዚህ እኮ ነው ምናምን ምን ልጅ አይደለሁም፣ ያመንኩበትን ከመናገር ውጭ ማለት ነው። ስንት አመታችን እኔ እና አንቺ፣ አስር አመት ሊሞላ ነው ተጣልተን። ወይ ደግሞ አንቺ እኮ ቤቴ የመተሽ እኮ ሁሉን ነገር አይተሽ ሄድሽ። ሴት እኮ ልጅ፣ ሁሉን ነገር ታውቂያለሽ፣ ማንነቴንም፣ ማንነት ነው ታውቂዋለሽ። ሚዲያ ላይ ብሎ ኮመንት የሚሰጥ ሰው ሊያሾ እንደዚህ ነሽ ቢለኝ እኔ እኔነት ስላልሆነ ግን፣ የእኔን ስም ለማጠርሸት የኔን ማንነት ለማጥቁር ሲመጡ ችግራቸው ምን እንደሆነ አሁን ነው የሚገባኝ እንዴ ለምንድን ነው በዚህ ደረጃ እኛን እንደዚህ የሚናገሩት በዚህ ደረጃ እንደዚህ ከሚዲያ እንድንጠፋ ለምን ይፈልጋሉ ሚዲያ እንድጠፋ ነው ሚዲያ አንድ ሰው እሺ ሁለት ሰው እሺ ሁሉንም እንደዛ እየተባለ አይደብራችሁም እንዴ እኔ እኮ ልዩ የምጫንሽ ምን እንደሆነ ታውቂያለሽ? አንድ ሰው አንድ ሰው ባያበርድ አንድ ሰው ቢያበርድ፣ አንድ ሰው ናቶ ጊዜ ነው። እንዲህ አትሰሚኝም? እንዲህ መቅድ የምልሽ ነው። እኔ ዝም ብዬ እናንተ አንቺ መማር አውርታችሁ ዝም ብዬ ባለውበት ሰዓት ቁጭ ብለው ሲሰድቡኝ ያድራሉ። ከዛም እኔ ዩቱብ ላይ የሆነ ነገር ጣል ሳደርግ መጥተው በቲክቶክ ላይ ይጨዋሉ። ከዛም በኋላ ሌላ ነገር ያወራሉ። እንዴ ምንድን ነው የምታወሩ? እንጂ አልተናገርኩም። ትቻቸው ቁጭ ብዬ እያወራሁ በነበረበት ሰዓት ለልጅ ሲያሰድቡኝ አድረው ሲስቁ ሲያናቅጡ ስም ሰጥተው ምን ብለው ምን ብለው ከጨረሱ በኋላ እኔ አልተናገርኳትም። እሷ ናት የጀመረችው እውነት እኔ እኮ ትናንትና እና አይደለም ሚዲያን የምጠቀመው። እንዴት አድርገሽ ሰውን እንደምጠቀመው እስከ መቼ ነው እኔ ነገር የሚቀጥለው? ወይ እኔ ያላቃቸው በቃ እኔ በኔ ገቢያቸው ነኝ መቅዲ፣ እኔ እኮ ዶላራቸው ነኝ። በቃ እኔ በግልጽ ነገርኳቸው እኮ እኔ ዶላራቸው ነኝ። እኔ አሁን የነሱ አሁን ታይሙ በኔ ስም ብር የሚያገኙበት እና ሌላ ነገር የሚሰበስቡበት ነው። ስለዚህ የሚመቻቸው ይሄ ታረቁ ምናምን ሲጀመር ግን፣ እኔ ወዲህ የምንጠቃለቅ አሁን ቢታምልህኛ ናት ሊያምልህኛ ናት እሱ ነው በቃ ሁለቱም ላይኞች ናቸው። ገባ እውነት ለመናገር ስለ ሮማን እና ስለ ጂጂ አልጸልይም። ለሌሏቸች ግን ጸልያል አሏሽ። ምክንያቱም እናንተ ቢያንስ ለምን መሰላት ለይላል እንደ ጌታ ለይለምን መሰለሽ? እኔ በምን አከብራለሁ መሰለሽ የሆነን ሰው ማከብረው ለገዛ ልጆቻቸው ክብር ያላቸውን ሰዎች አከብራለሁ። ለገዛ ክብሩ የሌለው ለጌታ ክብር የለውም አውቃለሁ። ለገዛ ልጇ አሁን እርግጠኛ እኔ ሊያ ለልጇ ትሞታለች። መቅደዬ ለልጆችሽ ትሞቻለች። እኔ ሰላሳ ቦታ ይቀባርቶኝ በልጆቼ ጉዳይ ቀልድ የለም። ለልጆች የማይሆን ሰው ፈጣሪ ና ይሄ እምነቴ ነው። የደጋግመንም ስላለ ደጋግመን የምናየው ደጋግመን የምናየው ደጋግመን የምናየው ሮጠው ልጆች ጋር ነው የሚሄዱት፣ ሮጠው ልጆች ጋር ነው የሚሄዱት፣ ሮጠው ልጆች ጋር ነው የሚሄዱት። እናንተ ቢያንስ ያንግ ናችሁ፣ አለያም ያንግናት ቤታየውም ያንግናት ጃንግ ሲሆኑ ምናልባት አንደርስታንድ ላይ ያደርጉ ይችላል። እነዛ አያቶች ናቸው የልጅ ልጅ አይተዋት፣ ከዚህ በኋላ ተጫሩ ብታያቸው የሚቀየርም ጭንቅላት ይላል የሚቀየሩም አይደሉም፣ እድሜያቸውም ሚለ። ስለዚህ እናንተ ቢያንስ የሆነ የመፈራራት የመጨናነቅ ነገር አለ። ይህን ባልናገር፣ ስም ብናገር የሚጸጽታችሁ ናቸው። አንቺም እርግጠኛ ነኝ ቤታዩ የሚጸጽታችሁ ነገር አለ፣ ስትነጋገርበት ምን ነው ባላልኩ ምትሉት ነገር አለ። እነዛ ግን ምንም ምንም ደንታ የላቸው። አንዳንድ እኮ ሰምተሀት ከሆነ ቢታነቁ የሆነ ነገር በቃ ስድብ ሲበዛ ሲበዛ እኮ የሆነ የሆነ ጊዜ አንዳንዴ አያታለሁ እንትን ትላለች፣ በቃ እንዴት ነው መለስ ትላለች። እና ይሄ ነገር አታንሱብኝ ትላለች፣ ስለዚህ ጉዳይ አታንሱ። የሆነ ቀን ደግሞ ጋለ ሲል ደግሞ ይመጣና እንትን ይላል፣ እንጂ እንደዚህ የጠነከረ እኮ ክፋት ምናምን ኖሯቸው። ሁለቱም ክፋት የላቸው። እውነት ለመናገር ምላስ እንጂ ክፋት የላቸው አሏቸው። ምላስ አላችሁ፣ ምን የመሰለ ምላስ አላችሁ። ክፋት ግን የላችሁ። ለምን ሰው ሊረዳ ሲል ሮጣችሁ የምትመጡ ናችሁ። ሮጣችሁ ትመጣላችሁ። ሰው ታመመ፣ ሰው ተቸገረ ምናምን ሲባል ሮጣችሁ የምትመጡ ስላል እናችሁ፣ ክፋት የላችሁ። ይላችሁ አሏሽ፣ ክፋት የለ፣ ኃይለኛ ናችሁ። አዎ ታለኝ፣ መስተካከል የሚችል ነው በትክክል። ለምን ያንገስ ስለሆናችሁ እነዛ ሁለቱ እግዚአብሔር በሚያውቀው ራሳቸውን እሳ ካልገቡ በስተቀር የሚቀየር ነገር ለራሳቸው በእውነት በእውነት የሚስተካከል ነገር አለ። ህሊና አላችሁ። ገና ልጆች ገና ህፃናት የወለዳችሁ ናችሁ። ብዙ ነገር ይቻላል። ብዙ ነገር ይሁን። ይሄ ስማኝ ማ ዮኒ ሊያን አግኝተሀት አለ? አሁን ሊያ ሶሻል ሚዲያ ላይ እንደዚህ እንደምትሆኑ እና በአካል እንደምትሆኑ አይደለችም። ሶሻል ሚዲያ መኮ ብዙ የሚደብር ነገር የላትም ሊያ ማለት የሆነ ደግሞ የእሷን ፐርሰናሊቲ ብታየው ደግሞ ሌላ ሰው ናት። ቢታ በአካል አግኝቻት አላውቅም ግን ቢታ በጣም ዲፌንድ ታደረገሃለች። አሁን የቢታ የሆነ ሰው እንኳን በምንም ነገር ሊናገረኝ ሲመጣ እግዚአብሔርን ነው ምልክ በቃ በዛ ነው መወዳት እኔ ሊናገረኝ ሲመጣ እንዳትናገሯት አትመቅድኝ እሷ ዘች ጠለችበትዋታ ብቻ ናት ብላ ከብዙ ሰው ጋር ከብዙ ሰው ጋር ሊሰዱኝ ከተነሱ ሰዎች ጋር አስቁማኛለች። ልክ ቲክቶክ ጥሩ ነገር አላቸው። ለምሳሌ ኢትዮጵያ ሄጄ ስመለስ ዮኒ ማኛን ካልሰደብሽው ብለው ብዙ ጊዜ ሲረጡ ቤታየሁ ይኸው እግዚአብሔር መሰክሬ አለቀውም አለቀኝም ምንም አላረገኝም። ከዛ ሲያስጨንቋት መጨረሻ ላይ የወሎ ከወሎች ጋር የሆነ ነገር ገብቼ የሆነ ነገር ስል በዛ መጣችብኝ እንጂ እስከ መጨረሻው ሰዓት አንድም ነገር አልተናገረኝችኝ። ማሟሸት አልችልም። እና ሁለታችሁ የራሳችሁ ኳሊቲ አላችሁ። አብሶሉት የሶሻል ሚዲያ ድምቀት ናቸው። አብሶሉት ናችሁ። ኃይለኛ ናችሁ። አዎ የዋነት አላችሁ። አዎ ግን እባካችሁ እንደው ብትችሉ ብትችሉ ቤታየ፣ አንቺም በቃ ነገሩ ትንሽ ብታበሩ፣ ድምቀት ናችሁ። ትልቅ ዚ አላችሁ። ትልቅ ሸዋላችሁ ብዙ ነገር ልትሰሩበት ትችላላችሁ በሚገባ። አንደኛ ነገር ደግሞ ምን እንደሆነ ታውቂያለሽ? ሴቶች እንዲላቸው ነው እየተባለ ሴት ነገር ከያዘች አትለቅም እየተባለ ገባሽ? እና ሪስክ ያላችሁት አሁን እንደዚህ ከሌ ከሌ እያላችሁ ከምትሉ አሁን በዚህ ሰዓት ሚዲያ ከበር የሚፈልገው የነሱ ወሬ ነው ከኛ ወሬ ሊያ እነዚያ ወንድምናቶቻች እከሌ እንደዚህ ያለች ከምትሉ እውነት ሰው ከሆናችሁ እንደ ከበር ማድረግ ያለባችሁ ሪከርድ የምታደረጉ ሰዎች የእነዚህን ሰዎች ቪዲዮች ሪከርድ እያደረጋችሁ ትክክል ብትለቁ ይሻላል። የሚጠቅመው ያ ነው። አሁን ያ ሊያቁ እንዲ ብላለች መልስ ይሰጥባት ከምትሉ ስለ ሊቢያ ብታወሩ ቢዚ ብታረጉት ጥሩ ነው። እኛ እድሜ ካለን ጤና ካለን ነገም ከነገ ወዲያ መንመጣለን። ሰላም ሁንይሄ ኢትዮጵያ ላይ አውስለ እናገራለሁ። አርቲስቶች ለምን ድምጽ አትሆኑም? ይሄ እናገራለሁአይ ልክ ነሽ። ይሄ ነው አግባብ አለሁ ላይባቸው ላይ ገብተው መናገር ይችላሉ። በእነሱ መሰባሰብ ይቻላል። ምናምን ትክክል እኛ ብቻ አይደለም? መውራት ያለብን ይሁን ይሄ በጣም ነው የማመሰግነው። ልጅ ትባረክልሽ። ኑሮ ባረ አይደለም፣ በመኪና በፕሌን እግዚአብሔር በፕሌን በፕራይቬት ጄት ፉን ፉን እንድትይ እግዚአብሔር ያብቃሽ። አይቀርም እንደ ቬሮኒካ አይቀርም፣ ግድ ግድ ነው። በርቺ፣ ፎከስ አድርጊ። በተለይ ያው ልጅሽ ሶስት አራት አመት ሲሆናት ደግሞ ወይ ወንድም ወይ እህት ስጫት። አይ ተጠንቀቅ፣ የለት ነው እያለመለኩት ነው፣ እንቁላሉ እንዳይበላሽ ነው።